ጥንታዊ በሆነ ቤተ መንግስት አንድ ጥበበኛ ሚኒስትር ሀያል ንጉስን ያገለግል ነበር። ሚኒስትሩ ለሁሉም የንጉሱ ውሳኔ በመታመን የሚታወቅ እንዲሁም በባልደረቦቹ የሚቀናበት ሲሆን ንጉሱም በሚኒስትሩ በጣም ደስተኛ ነበር፣ ከአንድ ነገር በስተቀር የሚኒስትሩ ወንድ ልጅ። በነጋ በጠባ ንጉሱ የሚኒስትሩን ልጅ ይፈትነው ነበር። የብር ሳንቲምና የወርቅ ሳንቲም በፊት ያስቀምጥና በጣም ዋጋ ያለው ምረጥ ይለዋል። በየቀኑ ልጁ የብር ሳንቲሙን ይመርጥ ነበር። የንጉሱ ሠራተኞች እንዲሁም በቦታው የተገኙ ታዳሚዎች ይስቁበታል። ንጉሱም በልጁ ሞኝነት እና በየቀኑ ባለመሻሻሉ በመገረም ፈገግ ይላል። አንድ ቀን ሚኒስትሩ ባለበት ንጉሱ ለልጁ ተመሳሳይ ጥያቄ አቀረበለት። የልጁ ምርጫ አሁንም የወርቅ ሳንቲሙን ሳይሆን የብር ሳንቲሙን ነበር። ሚኒስትሩ ራሱ ባለበት በልጁ ላይ ሲሳቅ አፈረ። ልጁም እንደዚህ አላዋቂ እንዳልሆነ ስለሚያውቅ ተገረመ። በመሆኑም ወደ ቤት ሲገቡ ለልጁ ጥያቄ አቀረበለት። ልጄ፣ ከወርቅ እና ከብር የትኛው ይበልጣል? ልጁም አባዬ፣ ወርቅ ይበልጣል በማለት መለሰ። አባቱም በመገረም ታዲያ በንጉሱ ፊት ለምን የተሳሳተውን ሳንቲም ትመርጣለህ? ልጁ አባቱን ወደ ክፍሉ ወሰደውና የእንጨት ሳጥን ከፈተ። ሳጥኑ በብር ሳንቲሞች የተሞላ ነበር። አባቴ፣ አለ ንጉሡ፣ በምርጫዬ ሁል ጊዜ ይሳለቃል። እናም በየቀኑ የመረጥኩትን የብር ሳንቲም ይሰጠኛል። ነገር ግን ወርቁን የመረጥኩ ዕለት፣ በዚያው ቅጽበት ጨዋታው ያበቃል። ወርቁን ይሰጠኝና በድጋሚ ጥያቄውን አያቀርብልኝም። አባት በልጁ አስተሳሰብ ተገረመ፣ ኩራትም ተሰማው። ልጁ ሞኝ አልነበረም። የተከተለው መንገድ አስደናቂ ስልት ነበር። ትንሽ ነገር ግን ዘላቂና የተረጋጋ ሽልማትን ከአንድ ጊዜ ትልቅ ሽልማት በላይ መረጠ። የረጅም ጊዜ ጨዋታ እየተጫወተ ነበር፣ ልክ በተጨባጭ ህይወት ውስጥ ሀብትን እንደመገንባት። ከዚህ ታሪክ ስለ ብልህነት ብቻ አይደለም የምንማረው ስለ የገንዘብ ጥበብ ወይም ፋይናንሻል ዊዝደም ጨመረ እንጂ። ዛሬ አለም ትልልቅና ብረቅራቂ ገደሎች ላይ ታተኩራለች። ነገር ግን እውነተኛ ሀብት በጸጥታ በስ በቀስ ይገነባል፣ ሳንቲም በሳንቲም ምርጫ በምርጫ። ብዙ ሰዎች በፍጥነት ሀብታም መሆን ይፈልጋሉ፤ በዚህም ምክንያት ወርቁን ብቻ ያሳድዳሉ። ከዚያም ቢሳካም ባይሳካም ጨዋታ ያበቃል። ነገር ግን ልጁ አነስተኛና በአቅሙ ማግኘት የሚችለውን ቀስ ያለ የሀብት ግንባታን መረጠል። ወርቁን ቢመርጥ ንጉሱ ሊሰጠው ቢችል እንኳን ዘላቂ እንደማይሆን እርግጠኛ ነበር። ታዋቂው ባለ ሀብት ዋረን ባፌት በአንድ ወቅት እንዲህ ብሎ ነበር፣ የአክሲዮን ገበያ ገንዘብ ከትዕግስት አልባዎች ወደ ታጋሾች የሚተላለፍበት መሳሪያ ነው። ዋረን ባፌት ለማለት የፈለገው በሕይወት ውስጥ ሁል ጊዜ ፈጣን ውጤቶችን የሚፈልጉ ሰዎች ገንዘባቸውንና ሰላማቸውን ታግሰው ለመጠበቅ ፈቃደኞች እንደሚሆኑ ሰዎች አሳልፈው ይሰጣሉ። ያለች ሳንቲም ብቻ አይደለም የወሰደው ብዙ ሚሊየነሮች የሚኖሩትን ትምህርት ጭምር እንጂ። ለማሸነፍ ዊን ዊን ማለት አያስፈልግም። ኃይለኝነትና ውጤታማነት ጮክ ብሎ በመናገር አይገለጽም። ውጤቶች ከቃላት በላይ ጮክ ብሎ ይናገሩ። ስለዚህ እንደ ብልሁ ልጅ ሆን፣ ዝቅተኛ ግምት ቢሰጥህም ታጋሹ ኢንቨስትመንት የረጅም ጊዜ ጨዋታ መሆኑን ለራስ ደጋግመህ ንገረው። በቀላሉ የማትቆም የማትገታ ይህ ታሪክ አዲስ አመለካከት ከሰጠ መስማት ለሚፈልግ ሰው አጋራው።